አብረሽዬ በቃ አሁን እንጋባ እንጋባ ስትለኝ አልነበረ? አሁን በጣም ዝግጁ ነኝ። ምንድን ነው አብረሽ? ምን እየተካሄደ ነው? የእኔ ፍቅር እንዴት ነሽ? ልኝ የኔ ውድ እንዴት ነ እኔማ እንዳለዋለሁ ወደ ሀገርሽ መተሻ አይነሽን ማየበት ቀን እየናፈኩ አለሁ። እባክህ አብረሽ፣ እንዲ ያልከው ደግሞ ትንሽ ቀን ነው ታገኝ እሱን እኮ አውቃለው። ግን ደግሞ ልትመጪ እንደሆነ ሳቅ የባሰ ናፍቆት የጨመረብኝ። ታዋቂ እንደዚህ ስትለኝ፣ ሁሉንም ነገር ጥረሽ ብረሪ ብረሪ ነው የሚለኝ። ባይሆን የላኩል ብር ደረሰ? አው አው ደርሰኛል፣ ላመሰግናለሁ። እንግዲህ ወንድ ነገር አይታመንም። ገንዘቡን ከአንዷ ጋሸሽ የገዳሚ እንዳትልክበት ምን ነው እኔም በዚህ ጠረጥርኛለሽ? እንዴ! አረ በፍጹም አብሽ፣ ስቀልድ እኮ ነው። አንተን የማምነውን ያክል እንኳን ራሴን አላምነውም። እንደዛ ወይኛ ምን ያህል ጨካኝ ይሆኑ። እንደዛ ለተሻ መጣሽ ወንበር እዚህ መበት ነው ቀልዴን ነው አልኩህ አይደል? እንደ ለቀልድ ምን ሁለተኛ እንደዚህ እንዳትዪው። ይገባኛል እሺ። በቃ ይቅርታ ብሽ እሺ። የማዳመጣሽ በኋላ እኖራለን። ፍቅር ደህና ነኝ። ልንበርቅ ቻው። ቆየው ብሻ አንድ አስቸኳይ እኮ የስራ ስልክ ተደውሎልኝ ነው። ሌላ ጊዜ ግን ብቻዬን ስታኝ ረጅም ሰዓት ስልክ እንዳታወራ። የስራ ስልክ ነው አውቅሽ አይደል። እንዴ ወይስ ቁጥጥር መሆኑ ነው? አረ በፍጹም እኔ እየተቆጣጠርኩ አይደለም። አይ ልቆጣጠር ካልሽ ደግሞ ተጋብተን ጀመረህ ደግሞ ኡፍ። ቆይ ከንጌ መሹ የውሸት ነው ወይስ ሌላ ነገር አለሽ? እኔ እናንቺ የትን ነው እንደምንል እንዴ እኔ እወድሃለሁ አብርሽ፣ ግን ደግሞ አሁን ጊዜው አይደለም። የምር የምትወደኝ ከሆነ ደግሞ ጥቂት ጊዜ ታገሰኝ። ጥቂት ጊዜ አራት ወር ሙሉ ተያየን ተጠናናን። ወንድ እኮ ነኝ እኔም ስሜት አለኝ። ቆይ አንተ ለስሜት ብቻ ነው እንዲህ የምትፈልገኝ? ለምንድን ነው በዚህ ጉዳይ ሁልጊዜ የምናወራው ነገር ስለማይገባኝ ነው። በዚህ እድሜ ይሄኔ መሰለህ ቤት የሰራሁት እኮ በጊዜ አግብቼ ወልጄ መኖር ስለመፈልግ ነው። አንድ ነገር ልንገርህ። ትዳር ከዚህም ቤት በላይ ነው። አንደኛ ነገር መብሰል ይቀረናል። ሁለተኛ ነገር ደግሞ ከትዳር በፊት ብዙ ማሳካት የምፈልጋቸው ነገሮች አሉ። በቃ ታየው እንዶ እኔ ጥፋተኛ። ስንት ሴት ሞላበት ሀገር አንቺን ለአግባሽ ወይ መጨቅጨቂ አንተ። ቆይ ለኔ ቅድና ህልም ምንም ቦታ የለህም ማለት ነው? ቆይ እሺ እንገባን ብል ምን ለማግኘት ነው? ይሄን ከትዳር በፊት አይሆንም እያልሽ የምታስጎመጅኝ ገላሽን ማቀፍ ከዛ ደግሞ። ለዚህ እኮ ነው የትዳር ትርጉም አልገባህም እምልህ። አንተ የምትፈልገው በትዳር ሀሳብህ የእኔን የኔን ገላ ማግኘት ነው። ቆይ ቢሆንስ ምነው መል እንቁ የቀበሽ ያስመስልሽ አብርሽ። አሁንም ደግሞ ይልንገር እኔ ከትዳር በፊት ምንም አይነት ግንኙነት ማድረግ አልፈልግም። ጥሩ እንደዛ ከሆነ እኔና አንቺ ከዚህ በኋላ ፍቅረኛ ሞች አለን። ይሄ አያዋጣም ስሜት አይቶ ይልቅ የክላስ ሰዓት እየረፈደ ነው ብሄድ ይሻላል። እኮ ዛሬም መመለጠችኝ ማለት ነው። አብርሃም አብርሃም አቤት፣ ማዘር ቅርቡ ምን ሆነህ ነው ልጄ? እንደው ብደውል ብደውል አታነሳውም? ደውሎልኝ ነበር አላየሁትም እኮ። ምነው በሰላም ነው የፈለጉ እንደ ቀን ሙሉ ስቀጠቅጥ ይጮህ አልመች ታነሳለህ። ይቅርታ ማዘር፣ ግን በሰላም ነው ሁሉ ጊዜ ደወሉት ልጄ። በዚሁ ወር መጨረሻ መቼም እንደምትመጣ ታውቃለህ። እንዴት ነው እየተዘጋጀህ ነው? ምን ይጠይቃል ማዘር እኔም እሷን ለመቀበሉ፣ እያ እንዴ ላይፋ ችመለው ስንት አመት በሰው ሀገር፣ ገደል ውዳ ኖረች። እስቲ አሁን እንኳን የራሷን ህይወት ትምራል። እሰይ እሰይ እሰይ። እሷም እንደሆነች ለእኔም ልጄ ለአንተም ደግሞ የወደፊት ሚስት ናት። መቼም በሰው ሀገር በሳት እየተቃጠለች የምታመጣውን ገንዘብ እንዴት አድርጋ እንደምትይዘው እኔም አንተም መነጋገር አለብን። ልክ ነው ማዘር፣ እንደመጣች ገንዘቧን ተቀብለን ወደ ባንክ ወርወር ነው እንጂ፣ እሷ እንደሆነ ለማንም ነው በትና ገንዘቧን የሚጨርሰው። ልክ ብለሃል። መቼም ይህንን ይዛ የምትመጣውን ገንዘብ በትና ሳትጨርሰው መላመላ ማለት አለብን። ያው እንደሆነ እሷ እንደምታውቃት በትና ነው የምትጨርሰው። አዎ የእሷ ነገር እንደሆነ የታወቀ ነው። መላ ማበጀት አለብን። እኔም ደግሞ የምችለውን እየሞከርኩ ነው። ይሁን፣ በርታ ልጅ። ስልክ ስደውል ደግሞ አንሳ። ቀኑ እንደሆነ ሳይታወቅ ነው የሚደርሰው። አረ፣ አነሳለሁ ማዘር። አሁንም ስላላየሁት ነው ያልነሳሁት። ይሁን፣ እሺ፣ ይሁን። ሰላም። እኔ የምልህ ትናንት ሙሉ ቀን ስደውልላት ስራ ላይ ነበርኩ ስራ ላይ ነበርኩ። ምን ነው ባለፈው በተናገርኩ ነገር ማኩረፍ ነው እንዴ? አረምን ቦታይ ለምን አጎርፋለሁ? እሺ በቃ ይቅርታ ብሽ። ደግሞ ደሞ የምጠይቅ ጥያቄ አለ። እሺ ቀጥይ። ምንድን ነው ታውቃለህ፣ ስለአንተ ምንም ነገር አላውቅም? ምን እንደምትሰራ አላውቅም፣ የት እንደምትውል አላውቅም። ስላልጠየቅሽኝ ነው እንጂ ሁሉ እነግርሻለሁ። ጠይቂኝ፣ ምን ፈልገሽ ነው? የምርህን ነው። ትነግረኛለህ እንዴ? ምሬን ነው እኔ ድብቅ ሰው ነኝ እንዴ? ይህን ያህል እውነት? አብርሽ ዛሬ ገና ውስጥ የገባህ ብዙ ነገሮችን የምደብቀኝ ይመስለኝ ነበር። እንደዚህ ስትለኝ ግን ይበልጥ ፍቅር እየጨመረብኝ ነው። ዛሬ ከወትሮ በተለየ ወድቻለሁ። ግን እኮ አሁንም ምንም አልነገርኩሽም። እንዴት ደስተኛ ዋልሽ። ምንም አልፈልግም፣ ተመልሶልኛል። እንደዚህ በልበ ሙሉነት ጠይቅኝ ማለት ምንም ነገር እንዳልጠይቅ አድርጎኛል። ካልሽ እሺ አንድ እንድታቂልኝ የፈለገው ነገር ቢኖር ከአንቺ የተደበቀ ምንም አይነት ነገር የለኝም። ከእንግዲህ ተጋብተን በፍቅር ብንኖር ምንም አይቆጨኝም። የምርሽ ነው ምን ሆነሻል ልጄ ፊትሽ እኮ ደህና አይደለም ምን እንደው፣ የዘንድሮ ልጅ እኮ ተው፣ እንደዛ ይባላል? ምን ነው መማረገሽ እንዴ? ልጅ ደና ከፍቅረኛው ጋር ተጣልታ አኩርፋ ነው። እንደዚህ የምትሆኑ ለወንድ ነው እንደዚህ የምትሆኝው? እንደው ደግሞ ለሞላው ወንድ፣ በዛ ላይ ደግሞ ምን ይወጣልሻል እንደሆነ? አንቺ ቆንጂዬ ነሽ። እስቲ እንገሯት፣ ወንድ አያያዝ መች ይችላሉ የዘንድሮ ሴቶች። በጣም ጥሩ እንጂ ማፍረምሹ ቆይ ማን ናቸው ጭራሽ ብለህ ብላ እህትም አድርገኸኛል። ቆይ ማን ተብለ? ባለጌ ሰው ነህ። ኧረ አይደለም፣ ተረጋጊ። ጥሩ ሚስት ለምን አታስተዋውቃቸው? ሚስት የት አለች? ቆይ ላስረዳሽ፣ እንዳሰብሽው አይደለም እኮ። ለማንኛውም ካሁን በኋላ እንዳትደውልልኝ እሺ። ጉድና ጅራት እያደር ነው አሉ። ኧረ እኔ ፍቅር፣ አንዴ ላናግራትም ነው መቼ አስረዳሻለሁ። ምን የምታስረዳኝ ነገር የለም። ቆይ እኔ የምለው ታፍርብኛለህ እንዴ? ታፍርብኛለህ? ንገረኝ። አይደለም፣ ተረጋጊ። ለማንኛውም ከዛሬ በኋላ እንዳትደውልልኝ እሺ። መቼም አታገኘኝም። ውሻ አይዞህ ልጅ አትበሳጭ የልጅ ነገር ሆኖባት ነው ይበርድላታል። የእሷን ነገር ቀስ ብዬ ያስተካክሏለሁ ማዘር ማዘር ታዲያ ምን አሰቡ የህይወቶን ጨዋኮ ደረሰ አዎ ፈጣሪ ይመስገን እንደሱ ፈጣሪ ልጄ ንቅፍ ድግፍ አድርጎ በሰላም ብቻ ያስገባት አዎ የኔን ጸሎት እኮ እሱ ነው ይውልህ ልጄ በሰው ሀገር በረሃ ገረዶን አይኖረችው ለእኔ ስትል አሁን ግን እዚህ መታ ወልዳ ከብዳ አግብታ መኖር አለባት እኔስ ብሆን ማዘር ስምንት ዓመት ሙሉ በስልክ እያዋሯት እንዴት አድርጌ እንዳለፈልኝ ነኝ ልክ ብለሃል ልጅ፣ ሁሉም ነገር በርቀት ሲሆን ይከብዳል። አሁን ሁሉንም ትተንስለ ወደፊቱ ማሰብ ነው። አሁን እንግዲህ እኔ ጋ የተወሰነ ብር አለ። ቤቱም እንደሚያውቁት ብዙ ብር ነው ይፈጀው። ዘንድሮ እንደሆነ የዕቃ ዋጋ በጣም ጣሪያ ነግቷል። ያው ደስ እንዲላት ነው ቤቱን እንደዚህ ያደረግነው አይደል። ለአንተም ቢሆን የመኪና መግዣ ብላ ልካልሃለች። እኔ ጋርም የተወሰነ ብር አለ። እሱን አድርገን እንደው መቋቋሚያ እንኳን ይሆናችኋል። ለእርሱ የተላከማ የእርሱ ነው ማዘር። አይ ከዚህ በኋላ ምንድድም የሚቀረኝ ብለህ ነው? ገንዘቦቼ እንደሆናችሁ እናንተ ናችሁ። እንደው አንተም ከዚህ በኋላ ቆፍጠን በልና፣ ደን አባወራ ሁንላት። ምንም አያስበው ማለት ከህይወት ከህይወቱን ጠሳሳብ ውጭ ምንም የለኝ። ጥሩ ልጅ፣ በል በቃ፣ ሚሆን ልጅ። ሰላም በሉ። የኔ ንግስት፣ አንቺ ብቻ አትጨነቂብኝ። በሰላም ላይ ሁሉ ነገር ተስተካክሏል። ይሄ የማይሄ የማይሄ አልመስልሽ እያለኝ ነው። እንዲህ ህዋ ሀሳብ ነው ያለሁት የኔ አበባ። በህይወቴ ለምንም ነገር እንደዚህ ጓጉቼ አላውቅም። እሺ ምን ላምጣልህ? ምንድን ነው የምትፈልገው? ከእንግዲህ እድሉን አታገኝም። ኧረ አንቺ ብቻ ነኝ ልጅ ሌላ ምንም የምፈልገው ነገር የለም። ገዛለሁ ብለህ ብር ያስለከኝ መኪና ገዛ ስትመጪ ይደርሳል። አብረን እንገዛለን ብዬሽ እኮ አብርሽ ብሩ እንዳታጠፋ አደራ። ሌላ ብር የለም። መቼስ እነዚያ ጓደኞች እያሉ አንተ አርፎ አትቀመጥም። የባለፈውንም ለማያል ነገር ኳት ከሰማሽ ሌላ ችግር ይፈጠራል ብዬ ፈርቼ ነው። እሱ አለፈ እኮ፣ ስላለፈ ነገር ለምንድን ነው የምናወራው? ይሄ ግን የመጨረሻ ነው። እኔም የሰው ሀገር ገረድ መሆን ስልችት ብሎኛል። ሀገሬ ለመጡች ማረፍ ነው የምፈልገው። እና ይልኛ ይናል ደግሞ ምንም እንዳታስቢ። ገንዘቡን እንዲ ለፍተሽ እንዳመጣሽ እያወኩ እንዴት አጠፋዋለሁ? እስኪ ስመጣ እንደምታወራ መሆኑን እናየላ። እሺ እኔ ፍቅር እና እኔ አላምንም። የምር ገላሽ ያሳልፈሽ አቺ ነው። አዎ ሳስበው፣ አንተ ለእኔ ሁሉ ነገር እያደረክልኝ እኔ ለአንተ ገላዬን መከልከል ንፉግነት መስሎ ትሰማኝ። ምን ያህል እንደምትወጂኝ ዛሬ ገና ነው ያረጋገጥኩት። አብርሽ፣ እኔ እኮ ሳልወድ ቀርቼ ሳይሆን ምናልባት መቆየታችን ፍቅራችንን ያጠነክሯል ብዬ ነው። ደግሞ ምን ያህል እንደማፈቅር ታውቃለህ አይደለ? አውቃለሁ አውቃለሁ። የኔ ፍቅር ግን በሰው ፊት እህቴ ብለህ እስከምትጠራኝ ይህን ያክል ስሜትን የጎዳውት አልመሰለኝም ነበር ውዴ። ስለዚህ ጉዳይ ሩም በቃ አሁንም አገባኝ እኮ ግን ደግሞ የፈለገ ቢሆን እህቴ ናት ከምትል ጓደኛዬ ናት ብትል ይሻል ነበር ግን በቃ አንተ ከምትጨነቅብኝ የፈለግከው ነገር ይሆን ለዚህ ከሆነ የምወድሽ ውይ ተው እስኪ ደሞስ ማማ ያልነገርኩህ ነገር አለ እኔ የምነግርሽ ነገር አለ ምንድን ነው የምትነግረኝ ማለቴ መጀመሪያ ነሽ እና እንዳትጎጂ ኧረ እባክህ Thank you.

በዚህ ብቻ ብለህ ጠላኸኝ? በቃ ልትተወኝ ነህ? በዚህ ብቻ? ያለሽ ከዚህ በላይ ምን አለ? አሁን ውጭ ልኝ። ቆይ ምንድነው ነገሩን የምታካብደው አንተ? ያለውን እኮ እኔ እንደሆን ትጠብቃለህ እንዴ? እኔ ወንድ ነኝ ገባሽ? ከማንም ጋር ትጋደሚ ቆይተሽ እኔ ልጆች እናት ማድረግ አልፈልግም። አንች ምን አልክ? አንተ እየሰደብከኝ መሆኑ ግን ታውቀዋለህ። ብገልሽ ደስ ይለኛል። እስከ ዛሬ ያደረኩት ነገር ራሱ በጣም ይቆጨኛል። እስከ ዛሬ ጊዜ ገንዘቤ ማባከኔ ራሱ። አሁን ውጭ ልኝ። እባክህን ተረጋጋ በተራ ነገር አንጣላ። ዱላውን ደፈለግሽው ነው? ሩጪ! እሺ ቢያንስ አትናደድ ነው።

ብዙ መስዋዕት የከፈልበት ህይወት ነው። በቃ ህይወታችንን ማጠጣም አለብን። እርሱማ ዋልክን። ሀውሽ የኔ ውድ ደግሞ ትዳራችንን ህጋዊ ማድረግ አለብን፣ በወረቀት ማስፈር አለብን። በቃ የሆነ ቀን ሄደን እንፈራረማለን። እሺ፣ የኔ ውድ፣ ግን ትንሽ ጊዜ ይልረፍ ሰውነቴ ሁሉ ጓጉሏል። አዎ፣ እሱማ የሚያስቸኩል ነገር የለም። በቃ ትንሽ አረፍ በይና ወደ ማታ ላይ ወክ እናደረጋለን። ደግሞ ይሄ ሰውነቴ ጓጎለ ምናምን ያልሽ ነገር ትንሽ ኔ በጃ ታሸጥ ሳያደረግ ይሻልሻል ተው፣ ዶዶ አንተ ጭራሽ ሰው አብረት ታስቀምጠኝ ነው? አልፈልግም። ተው? ወይ? እንደማማረኝ ታውቃለህ? ምን እንደማማረኝ? ልጅ ልታይዝ። አረብ ሀገር እያለህ በጣም የሚያማምሩ የአረቀው ነጫጭ ልጆች አሉ ሁሌም በቃ መች ነው እኔም እንደነዚህ አይነት ቆንጃጅት ልጆች የሚኖርን ብዬ በጣም ነኛለሁ። ታዲያ ምን ችግር አለ? እኔ የመሳሰሉ እኔ የመሰሉ አንተን የመሰሉ አስራ ሁለት አስቀያሚ ልጆች አላሳዝንም። አንቺን ቆንጆ ነሽ። እንዴት ዋላችሁ። ማዘር መጡ እንዴ? እንዴት ዋላችሁ። እማ መጣለሁ ብዬ ሽኮ ረሳሁት። አይ ልጅ እንደው መጣሁ ብለሽ መቷጭ ልጥ ብለሽ ትቀሪያለሽ። አይፍረዱብን ማዘር፣ አዲስ ፍቅር ሆኖብን ነው ነገ ልትገባለን እንደ ምንድን ነው ዛሬ እንደዚህ? አይ ማዘ፣ እርሱ በደና ጊዜ ጥሩ ፍቅር አሳልፎ አሁን እኛ ወጣት ፍቅር ምንም አይገባውትም እኮ። አይ ልጄ፣ በላንተ እዚህ ቆየን። እኔ እና ሷ የሆነ የምንሄድበት ጉዳይ አለን። በዛውም ደግሞ ስለ እናንተ እንነጋገራለን። ወይ ማ ይ ከመጣሽማ፣ ምሳ በልተን አንድ ላይ እንወጣለን። አዎ ማዘ፣ ምሳ በልቶ ይላል። አይ ልጄ፣ ሌላ ቦታም ጎራ ስለምንል እባክሽ ቀይሪና እንሂድ። ወይ ማ ከመጣሽማ፣ በልተን የምንሄደው ነው የምቀመጥ በልተን አንድ ላይ እንወጣለን። አለ አረፍ በ ምን ታደርግ ነው? ልቀቀኝ እንዴ! ቆይ አብርሽ፣ ለምንድነው የምነግርህ ነገር ማትሰማኝ? ይቅርታ አድርግልኝ። እንደምወድህ ታውቃለህ አይደል? ለምን እንደዚህ ትጨክንብኛለህ? ኧረ እኔና አንቺ እኮ ጨረስን። ሁለተኛ ዚህ ግቢ እንዳትመጭ። ምን ቀኑ ነው? ቤት ነው ያሳየሁሽ። አብርሽ፣ ቆይ ድሮ እንጋባ አንድ ላይ እንውርት ላይ አልነበር እንዴ? ደግሞ እንደምትወደኝ አውቃለሁ። ነገር ኩሽ እኮ ከማንም ዘልዛላ ጋር መሰርተው ትዳር የለኝም። ደግሞ አሁን አዲስ ስራ ጀምሬያለሁ። አሁን ውጪልኝ። አዲስ ህይወት ከመቼው ነው አዲስ ህይወት የምትጀምረው አብረሽ እንደዚህ እንደማታደርግማ አውቃለሁ ስለተናደድክብኝ ነው አይደለም ቆይ ይቅርታ ጠየኩ በቃ ይቅርታ አድርግልኝ አይቺ ልጅ ልቧን ወስዶታል ማለት ነው ያው ወንበዴ ቆይ ማነች እማዬ ምንድን ነው ምን እየተካሄደ ነው ምን ሆና ነው ምትጫሁ አታውቂያትም እንዴ እህቱ እኮ ናት እህቱን አታውቂያትም እንዴ አብርሃም እህት አለው እንዴ ለምስራት አይኖርሽም ውጪ ልኝ አልኩሽ እኮ ውጪ ምን ጉድ ነው ቆይ ምን ሆነህ ነው? ለምን ድንግል አልሆነችም ብለህ ነው እንደዚህ የሚያነጋ ደሞ አውቃለሁ። አሁንም ቢሆን በጣም ነው የምትወደኝ። ምንድን ነው የምትቀባጥሪው አንቺ? አረበ እዚህ ያለው ቆይ ነው ምን እየተከሄደ ነው? ወይስ አንተም እንደ ሌሎች ፕራንክ እየጀመርክ ነው? አንተ ከዚህ ጋር ነው አዲስ ወር ጀመር ያለ ያልከኝ? ምንድነው አብረሽ? ምን እየተከሄደ ነው? ቆይ ማነች ነው እሷ? ለምን ዝም ትላለች? ተናገራ። እኔ ፍቅረኛ ነኝ ልንጋባ አስበን ነበረ ነበር። በመሃል ትንሽ ተጋጭተን ነበር፣ ከዛ ግን ተስማማኝ። ለመሆኑ ሆነ አንቺ ግን ማነሽ? ምን ሆነሽ? እዚህስ ምን ትሰሪያለሽ? ማነሽ? እኔ እኮ የስምንት ዓመት ሚስቱ ነኝ። ቆይ ምን እየተካሄደ ነው? እማዬ፣ አንቺ ገብቷሻል? እኔ ምንም እየገባኝ አይደለም እየሆነ ያለው ነገር። አረ እኔ እንጃ ኔ ምንም አልገባኝ። ይሄ ልጅ ሌላ ሴት? አብርሃም በእኔ ላይ ሌላ ሴት? እኔ አልቻልኩም፣ ራሴን እያመመኝ ነው። ሌላ ሴት፣ እናቱ አብርሃም ሌላ ሕይወት ጀምሯል። አሁን ከኔ ጋር። እግዚኦ እግዚኦ እግዚኦ! አይ ስምንተኛው ሺህ! ቆይ ተረጋጊ ኔ ፍቅር፣ እቺ ሴትዮ የምታወራው ውሸት ነው። ተንኮል አስባ ነው እናንቺን ለመለያየት። አለዛሬ የማይቻ አንተ ለካስ በሚስት ላይ ደረበ ነበር። ቅምጣ ያደረከኝ። ዝም በይ አንቺ ደነስ። ተረጋጊ፣ ይወት አንቺ ግቢና ይሄ በቃ መልቼ አስረዳሻለሁ። ዝም ብለህ አንተ ወራዳ፣ ደሞ አፋልን ብለህ ታወራለህ? ባለጌ፣ የባለጌ መጨረሻ። አሁን ውጣልኝ። እኔ ባሌ ታማኝ ነው ለስምንት ዓመት ጠብቆኛል እያልኩኝ አወራለሁ። አንተ ለካ የሀገሪቷን ሴት እያተራመስክልኝ ነበር። ቆይ ወታ እንዴ። ያስረዳሽ ፍቃ ይችል በኔና በሷ ማለት ምንም የተፈጠረ ነገር የለም። አንተ ምን አይነት ሰው ነገር ለነገሩ እስኪ በቃኝ ድረስ ሀብትን በደንብ አድርጌ ተጠቅሜያለሁ። አሁን ምንም ልታደርግልኝ አትችልም። ምን ይመስላል? ልቅምቃሚ ሰልጭ። ምንድን ነው የምታስረዳኝ? እንዴት እንደሰለትክ ክቤ ነው የምታስረዳኝ? አንተ አንቡላ

ደግሞ ሀሌን ብለ ልትናገር ይዳድሃል አጥፍቻለሁ እናቴ ግን ልጆት አንድ እድል ትስጠቅ ምንም የምትሰጥህ እድል የለም እሷ እሺ ብትል እንኳን እኔ አልስማማም አሁን ሁሉ ነገር አብቅቷል ማዘር ለምን ክፉ ይናገራሉ። መቼም ከሰው ስህተት አይጠፋም ደግሞ ከነስህተቴም ቢሆን ለቤቴ መቃናት ብዙ እንደለፋሁ እርሶ ያውቃሉ። ከማንም ኮረዳ ጋር ዩሰለትክ ነው ትዳርን የምታውቅ ነው እኔ ምንም አይነት ንግግር አልፈልግም ልጄ ለመኪና መግዣ ብላ የሰጠችህን ብር መልስላት እርስዎ ነገር ማብረር ሲገባዎት ጭራሽ እንዴት እንደዚህ ያደርጋሉ አይ አብርሃም ከእንግዲህ እህሏቹ አልቋል። እኔ ልጅ እየተበደለች ታረቁስ ብል ፈጣሪ ቅር ይለኛል። እኔ እሷ ብር ምንም አይሰራልኝ፣ ግን ከዛ ግታ አንዴ አግኝቼ ልቤን እንኳን በነገራት ደስ ይበል። አሁን ጨርሻለሁ፣ ቀጥ ብለውጣ። አንተ ብዙ ነገር አሳልፊያለሁ፣ መቼስ ለአንተ ስል ዋጋም ታውቃለህ። አውቃለሁ፣ ግን ደግሞ ተውተተው መቼም ያንተ ችግር አያልቅም። ሁሌ እንደዚህ አይነት ሰው ነው እውነት ህይወት፣ እኔ ምን እንደሆነ አላውቅም። ደግሞ ምን አክል እንደምወድሽ ታውቂያለሽ። እባክሽ አንድ ድል ስጪኝና ለታስሽ ከዚህ በኋላ እንደማላጠፋ ቃል እገባልሽ። ከእንግዲህ እኔ እናንተ ነገር አብቅቷል። ፈጣሪ መጎዳት የኔቶ ይክሰኛል። ተስፋ አደርጋለሁ። ህይወት፣ እኔ ገንዘብሽን ብዬ እንዳልቀረብኩሽ አንቺም ታውቂያለሽ። ይሄው የቀረ ገንዘብሽ ይሄው፣ አብራም ይሄው ህይወትን ከቀየረው ሰደው ለአንዳንድ ነገር ይጠቅማል። አይ አልፈልግም። ይሄ አንቺ እኔ ይቅርታሽን እንጂ ገንዘብሽ ፈልጊያለሁ። ተው ይሄ ስጦታ ይሄ ነው የወዳጅ ስጦታ፣ ደግሞ አይናቀም። እሺ፣ አመሰግናለሁ። አይዞሽ፣ ንልች በውሳኔሽ አትጸጸች። ከስተቱ ከማይማር ሰው ጋር ትርፍ ዕድሜሽን ማቃጠል እኮ ነው። አሁንም ሁሉም ነገር አከተመኮ ማየት ለነገሩ አብርሃም ክፋ መልኩ እንጂ ውስጡስ ክፋ ነበረ እንዴ? ፈጣሪ አጋለጠው እንጂ አንድ ሰዓት ኖሪ ምን ሲያደርግ እንደነበረ ምን ይታወቃል? እሱስ። ልክ ነሽ። አይዞሽ የፈጣሪ ይበልጣል። ፈጣሪ ብረት መዝጊያ ባል ሆኖ ይሰጥሻል። አይዞሽ እኔም እልል ብዬ ነው ምድርሽ። እሽ እማዬ እግዚአብሔር ያውቃል። አዎ መቼም የሱ ይበልጣል አይደል?